ገባ ዋራ ችግር የለውም። ለሁለታችንም እኮ አልጋው ይበቃል። እንዳትጨርሰው እንዳትጨርሰው። ምን ነው አንተ፣ ከእሷ ጋር ብተኛ ቤትን መቃብር ነው ማድረግልህ። እሺ፣ ምንድን ነው ክፋቱ? የተለያየ ብርድ ልብስ ለብሰን ነው ምንተኛው። አይደለም ብርድ ልብስ ግድግዳ ለሄቷችሁ። ራሱን ማምናት አይነት ልጅ አደለችው። አሁንም እንደ ኮሬፕሽንሽም። እረ አይደለም። ታዲያ እኮ እናቴ ስልሽ ወይዬ ነበር የምትለኝ። እሺ ከአንተ እኮ ያዘኝ ፍቅር ነው። ፍቅር ደግሞ ከየትኛው በደል ይበልጣል? በጣም ነው ማፍቅርሽ። እኔ አፍቅር አለሁ ግን ኪራዬ፣ ከዚህ በኋላ ምንም አይነት ነገር መስማትም ሆነ ማየት ነው የማልፈልገው። ከዚህ በኋላ ምንም ነገር ያደርገውን እነሱ ሮማንቲክ ይሰራሉ አይደል? እዚህ ምን ትሰሪያለሽ? እናንተ ጋ ገቦት። ወይኔ ከእንቅልፍ አልነቀሁም ማለት ነው፣ ስካር ያለቀቀኝም ማለት ነው። እኔ እኮ ሽንቴ ልሽና እዛ የገባሁ መስሎኝ ነው ለማንኛውም ግን ስተኙ በሩን ዘግታችሁ ተኙ። እሺ፣ አሁን ውጪ ተባልሽ እኮ። ምን ያስቸዋል? ተረጋጋ እንጂ መሀል ገብቼ ልተኛ አልኩ።

በደስታ ነው። ምንም ብታደርግኝ እሺ ነው የምልሽ። ምንም ብታደርግኝ እሺ ነው የምልሽ። ጽዬ ድገሚ። እንደ አንተ ፍቅር ያገረሽብህ። እንደ ሁሌም እንዲያገረሽብኝ እኮ

ተወዳጆ ጽናት ተከታታይ ድራማ እንግዲህ ዛሬ ከች ብለዋል። ከዚህ በፊት ጽናት እጅግ በጣም ከፍቷ ስታለቅስ በነበረችበት ጉዳይ ዛሬ ላይ ግን ፍቅራቸው እንደ አዲስ ታድሶ ከዚህ በኋላ ጥፋት ላይ አጠፋና ከዚህ በኋላ ስህተት ላይ ሰራ እንግዲህ ኬራ ቃል ገብቷል ተመልካችን ብሏል። ከዚህ በኋላ ኬራ ጥፋት አታሰሩት እንደ ሌሎችን አሰሩ ሲሉ ብዙዎች ሀሳብ ሲሰጡ ነበር። ጭራሽ እንግዲህ ክብሩም የሆነ ስህተት እንዲሰራ እያደረጉ አይተናል ማለት ነው። እንግዲህ ሰኔም ተንጨርጭራለች እንዲሁ ምንድን ነው እስክትል ድረስ ማለት ነው። ሰላም ጤና ይስጥልኝ። የቻናሌ ተከታታዮቼ ቤተሰቦቼ፣ የሰላም ሀበሻ ቻናል ቤተሰቦቼን በያላችሁበት ሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼ ስለምታበረታቱኝ አመሰግናለሁ። በነገራችን ላይ ቻናሌ እይታ የለውም። ስለዚህ ያው በምችሉ አበረታቱኝ ለማለት እወዳለሁ። እንግዲህ ያዜኔታ ትላላችሁ እና ጽናት ተከታታይ ድራማ እውነቱን ለመናገር በዛሬው ፓርት እጅግ በጣም እኔም ደስ ብሎኛል። ምክንያቱም ጽናት ስንት ነገር እንዳሳለፈች እንግዲህ ሁላችንም እናውቃለን። ብዙ ውጣ ውረዶችን አይታለች። ስለዚህ ከዚህ በላይ የጽናት ፍቅር ወይም ደግሞ የኪራ ፍቅር መፈተን የለበትም። በዚሁ ሁለታቸው ደስታቸውን መቀጠል አለባቸው እንጂ ከዚህ በኋላ በሁለታቸው መካከል ማንም ባይገባ ጥሩ ነው። ለምንስ ያው ኬራ ድጋሚ ስህተት እንዲሰራ እናንተ ራሳችሁ ታደርጉታላችሁ፣ በማለት ብዙዎች ሀሳብ አስተያየት ሲሰጡ ነበር። እውነት ነው። ስለዚህ ይህ በዚህ ተቋጭቶ ሁለታቸው ደስ ያለ ህይወት እንዲኖሩ ነው ሁላችንም የምንፈልገው። በእርግጠኝነት ከዚህ በኋላ የነሱ አይኖርም ብዬ አስባለሁ። እንግዲህ ስለ ሰኒና ስለ ክብሩም ነው። እንግዲህ ክብሩም በሆነው ባልሆነው የሆነ ነገር ሲፈጠር አማኝቶ ወደ ሰኒ ቤት መሄድ ያው ያማኛል የሚሄድበት ነገር ምክንያት ይፈልጋልና፣ እንግዲህ ያው ልጅቷ ከኔ አልጋ ላይ የተኝታለች እኔ መተኛት አልቻልኩም በማለት እንግዲህ ሳሎን ላይ እንደማደር እሱ ተነስቶ እንግዲህ ወደ ሰኒ ቤት ሂዶ ነበር። ለምን እንደተመለሰ እና ለምን በጨለማ እንደመጣ ስጠይቀው በቃ እሷ ካልከ የተኝታ ስለሆነ እኔ ደግሞ ወደዚህ መጣሁኝ በማለት። ለምን እንደው አብራችሁ አተኞ ነበር እና ምን ችግር አለው፣ ብርድ ልብሳችን የብቻ ነው ብንተኛስ በማለት እንግዲህ ቆፍሬ ነበር የምቀብረ በማለት እንግዲህ ሰኒ ስትናገር አይተናታል። ያ ማለት እንግዲህ ስትቀና አይተናል ማለት ነው። እሱ ደግሞ ምንድነው እንደዚህ የሚያንጨረጭርሽ እያለ እንግዲህ ለምንስ ነው የምትናደጅ? ልጅቷ ኮ ክፉ አይደለችም በማለት እንግዲህ ስለ እሷ እንደውም ወግኖ ሲናገር ነበረ። ሰኒም እንግዲህ የራስ ጉዳይ፣ እኔ እኮ ላንተ ብዬ ነው በማለት እንግዲህ ነገሮችን ቀይስ ስታደረግ ነበረ። ክብሩ በነገራችን ላይ መመላለስ ነው እንጂ አሁን ፍቅሩን አፈንግጦ እንግዲህ በሰኒ ወጥቷል። ግን ደግሞ ያው ልሷ ለመናገር ስለከበዳት ነው። ግን ይሄ ነገር ከመሆኑ በፊት ማለት ነው። ክብሩን ለምን ደሞ አይናገረው እንደሚወዳት እንደሚያፈቅራት፣ ለምን አይነግራትም? በእርግጠኝነት ብነግራት ትርቀኛለች ብሎ ስለሚ እንትን መሰለኝ። ካላት አስተሳሰብ የእህቷ ያለው ያ ሁሉ ጫና ስላለ ምናልባት አሁን እወድሻለሁ፣ አፈቅርሻለሁኝ በቃ የፍቅር ጓደኛዬ እንድትወኝ እፈልጋለሁ በስሬስ ብሎ ቢጠይቃት በእርግጠኝነት አትቀበለውም ያንን አስቦ ጭራሽ እንዳትርቀኝ በማለት ይመስለኛል። እስካሁን ዝምተውን የወሰደው ግን ደግሞ የእሷ እየበለጠ እየመጣ ነው ማለት ነው። እና ክብሩም ብትናገር ጥሩ ነው። ደግሞ ተገናኝተው ነበር። ቅድም እኮ እኔ ምንም እያደረኩኝ አልነበረም በማለት እንግዲህ እሱ በተኛበት ሰዓት እንግዲህ ልጅቷ መታ እጁን ይዘው ነበረ። እሱም ደግሞ ህልም ላይ ነበረ። ስለዚህ ያን ነገር ደግሞ እንደ አጋጣሚ አይታ ነበር። ሰኒ እጅግ በጣም ነው የተበሳጨችው። እኔ ምን አገባኝ በማለት እንግዲህ ሲፈልጉ አዝለውት ዙር እያለች እንግዲህ ለጽናትም ስትናገር ነበረ እና ብዬ ቀናች ነው ማለት ነው ምናምን እያለች እንግዲህ ሰኒ ምንትን ስትላት ነበር ጽናትም ማለት ነው ጽናትም እንግዲህ ያው አቃባት፣ አለች። ስለዚህ ክብሩን እንደምትወደው እንደምታፈቅረው እንግዲህ ሁላቸውም እየገባቸው ነው፣ ግን ደግሞ ክብሩ እየገባው አይደለም። ለምንድን ነው የማይናገር? አንዳንዴ የሆነ ከወንድ ልጅ ሲመጣ ጥሩ ነው ጥሩ ነው፣ ከሴት ልጅ ከሚመጣ ከወንድ ልጅ ቢመጣ ጥሩ ነው። ስለዚህ ምን ተጠብቃለህ፣ ክብሩን ለማለት ነው። ሌላው እንግዲህ ያው ምሩ አሟታል፣ አሁን ላይ ማለት ነው። እጅግ በጣም አሟታል። እና ህመማንም እየደበቅሽ ነበር፣ ህመሙሽን አደብቂ በቃ አትስሪ ስልሽ አንቺ ይህንን ምክር ለምን አሰምኝም? በማለት እንግዲህ እየተናገረ ነው ቅዱስ። ጓደኛውም አብሮ ነበረ። ስለዚህ ሰራተኛ ፈልጋለውኝ፣ ሰራተኛ ሁሉ ነገር ይሰራልሻል። አንቺ ራሽን ብቻ እንድትንከባከቢ ነው የምፈልገው፣ ኦባክሽን ምሩ በማለት እንግዲህ ናሆሜ እየተበሳጨ ሲናገር ነበረ። እና ሰኒና እንዲሁም ደግሞ ጽናት ሊጠይቋት ምሩ ጋር ሄደው ነበረ። በዚሁም ቅዱስ ነበረ። ቅዱስም ያው ከጽናት ጋር ጽናትን ለማየት ምናምን በጣም እንትን ብሎ ነበር። ተሳቀው ነበር። ምክንያቱም ወደ ቤትም አልሄድም። በባለፈውም ኪራ ይቅርታ ሲያደርግላት እሱ በማላቸው አልተገኘም። ምክንያቱም እንግዲህ ለሱ ብሎ ሌሊት ተነስቶ ሂዶና ያንስተት እንደሰራ በሱ ምክንያት ስለሆነ ጽናት ካየችኝ ምንላለው በማለት እንግዲህ አጋጣሚው ከምሮ ቤት ተገናኝተው እነሱ ሲገቡ እሱ ሊወጣ ነበር፣ ግን ደግሞ ያው ሰኔ ቁጭ በል ብላ ይቅርታ ጠይቋታል ማለት ነው ያን ነገር ስለተፈጠረና በእኔ ምክንያት ስለሆነ ይቅርታ አድርጊልኝ ጽናት በማለት እንግዲህ በስተመጨረሻም ቅዱስ ጽናትን ይቅርታ ጠይቋታል ማለት ነው። እንግዲህ ሲጫወቱ ሲስቁ ነበረ። ሰኒ ቡና ታፍላ እየተባለ ሰኒ ቡና ማፍላት አትችልም በማለት እንግዲህ እናሆሜ ሲናገር ነበር። አሁ አትችልም። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።